የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ጉባኤው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣው ማሻሻያ ረቂቅ አዋጅ አጽድቋል። አዋጁ በክልሎች የጊዜያዊ አስተዳደር የጊዜ ቆይታ ማራዘም የሚያስችል ነው። በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ተስፋዬ በልጅጌ አዋጁ ከዚህ በፊት ሲነሱ የነበሩ ችግሮችን የሚፈታ መሆኑን የገለጹት፣ የጊዜያዊ አስተዳደሩ ቆይታን ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በዓመት ሁለት ጊዜ ብቻ የሚሰበሰብ መሆን እንዲሁም አዋጁን ትግበራ አስፈላጊ የሚያደርጉ እጅግ ውስብስብ የጸጥታና የፖለቲካ ችግሮችን ለመፍታት የሚያስፈልገው ጊዜ እንደ ጉዳዩ ክብደት ስለሚለያይ በአዋጁ የተቀመጠው ጊዜ ገደብ ከነባራዊ ሁኔታ ጋር የማይጣጣም ሆኖ በመገኘቱ በአዋጁ አተገባበር ወቅት ክፍተት ፈጥሯል እና ቀጣይ አዋጁን አፈፃፀም ይበልጥ ውጤታማ ለማድረግ በማስፈለጉ ይህ ረቂቅ የማሻሻያ አዋጅ ቀርቧል። የህዝብ ተወካዮች ምክር ቤት አባላት የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣው ማሻሻያ ረቂቅ አዋጅ ወቅታዊና አስፈላጊ መሆኑን የጠቀሱት፣ ትግራይ አካባቢ ያለውን ነገር ለማረም፣ ለማስተካከል እየተከደበት ያለው ሁኔታ ጥሩ ነው። ይህ የተከበረው ምክር ቤት ያው እስከነስሙ የህዝብ ተወካይ ነው። የህዝብ ተወካይ ሲባል ከያስገፌ የሀገራችንን ህዝብ ነው የሚመለከተውና ከዚህ አኳያ የቀረበው ማሻሻያ የተዘለሉ ነገሮች ከዚህ የተጠቆመውም ነገር ታሳቢ ተደርጎ ቢጸድቅ ጥሩ ነው። የፌዴሬሽን ምክር ቤት በዓመት ሁለት ጊዜ ብቻ የሚገናኝ ስለሆነ ይህንን ችግር ለመፍታት በአንድ በኩል ለአፈ ጉባኤው ስልጣን ለመስጠት ነው። የአፈ ጉባኤውን ስልጣን ደግሞ አቢዩዝ እንደማያደርግ ፉል ፓወር ደግሞ ለፌዴሬሽን ምክር ቤት ስልጣን ይሰጣል። ስለዚህ እኔ በጣም አስፈላጊ ማሻሻያ ስለሆነ ተቀብለን ብናጸድቀው የሚል የድጋፍ ሀሳብ ለመስጠት ነው። የቀረበልን ማሻሻያ በተለይም እንደተጠቀሰው አንቀጽ አስራ አምስት በጣም ወሳኝ፣ በተለይም አሁን ካጋጠመን ችግር አንጻር መሰረታዊ ድንጋጌዎች ይዞ የመጣ ነው። በጣም ተገቢ ነው። የፍትህ ሚኒስትሯ ሀና አርአያ ስላሴ አዋጁ ለጊዜያዊ አስተዳደር ተጨማሪ የጊዜ ቆይታ በመስጠት ዘላቂ ሰላምን ለማምጣት የሚያግዝ ነው ብለዋል። በዚህ ማሻሻያ ላይ ከተካተተው እንዴት ይራዘማልና በምን መልኩ ይራዘማል የቆይታ ጊዜው ከሚለው በተጨማሪ የመጨረሻው ንዑስ አንቀጽ ሰባት ላይ የተቀመጠው ይሄ ውሳኔ ሲተላለፍ ጊዜያዊ አስተዳደሩ ህገ መንግስታዊ ስርዓቱን አደጋ ላይ የጣለውን ነገር በማስተካከል ወደ መደበኛ ምርጫ ለመግባት ሊያደርግ የሚገባውን ነገር በዝርዝር በዚህ የማራዘሚያ ውሳኔ ላይ ሊካተት እንደሚችል ተቀምጧል። በአጠቃላይ የቀረበው ማሻሻያ የጊዜያዊ አስተዳደር የቆይታ ጊዜ በክሉ ካለው ነባራዊ ሁኔታ የጸጥታ የፖለቲካ ሁኔታ አኳያ በማራዘም ዘላቂ ሰላምን ለማስገኘት ና ህገ መንግስታዊ ለመጠበቅ ጥሩ መደላደል የሚያስቀምጥ ነው ማለት ነው። አዋጁ በሁለት ድምፅ ታቅቦ በአብላጫ ድምፅ በዛሬ ውልት